ሰላም ለእናንተ ይሁን ክቡራን፣ የቻናላችን ቤተሰቦች ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምር። ህወሓትን በመቃወም የትጥቅ እንቅስቃሴ የጀመሩት ጀነራል ህወሓትን አስመልክቶ የሰጡት መግለጫ፣ የኢትዮጵያ አየር መንገድ በአፍሪካ የጭነት ገበያ ድርሻው 35 በመቶ መድረሱ ተገለጸ። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። ህወሓትን በመቃወም የትጥቅ እንቅስቃሴ የጀመሩት ጀነራል ምን አሉ? ከትግራይ ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸው ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ ከፓርቲ ህወሓት ነፃ የሆነ ኃይል ለመፍጠር ወደ ነፃ መሬት መውረዳቸውን ተናገሩ። ጀነራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ፣ ከፓርቲ ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ተናግረዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጀነራሉ እኛ የምንሰራው ፓርቲ፣ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል። በአፋርና በትግራይ ክልሎች ውስጥ አራት ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጀነራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ጀምሮ መሆኑን ይናገራሉ። የትግራይ ሰራዊት ከፍተኛ አመራሮች ጥር አስራ አምስት ተሰብስበው በጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞ ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራሮች ጀነራል ገብረ እግዚአብሔር በየነን እና ሌሎች የሰራዊቱን ውሳኔ የተቃወሙትን ማገዳቸው ይታወሳል። አሁን በትግል ላይ ነን ያረጀነውም በትግል ነው ያሉት ጀነራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾም እና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ለወጣቱ ወገንተኛ ያልሆነ ፍታዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውም ብለዋል። የትግራይ ህዝብ በነጻነት እና ወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለው ብለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጀነራሉ የተወሰዱ እርምጃዎችን መቃወማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዞ መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸው ያስታወሱት ጀነራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ማገድ ነው ብለዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ አይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥል የራሱ ጉዳይ ነው። እኔን የሚመለከተኝ የትግራይ ህዝብ ጉዳይ ብቻ ነው ብለዋል። ለተቃውሟቸው ጠመንጃ ማንሳትን መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጀነራሉ እኔ ኢንተርናሽናል ጀነራል ነኝ ይህንን ሆኜ ሳለህ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ የእርሱ ሚሊሻ እንደሆኑ ነው የሚቆጠረው። ሚሊሻነት ደግሞ አልቀበልም ብለዋል። ህወሓት ያለውን ካላደረግክ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠፋለህ ያሉት ጀነራል ገብረ እግዚአብሔር በየነ ያላቸውን ልዩነት ለመፍታት በጽሁፍ ሞክረናል ብለዋል። ማህተም መንጠቅ አያስፈልግም ማለት ያስቀጣል እንዴ? ጽህፈት ቤትን በመዶሻ እየሰ የነበር አስተዳዳሪዎችን ማባረር ትክክል አይደለም ማለት ያስቀጣል እንዴ? ሲሉ ይጠይቃሉ ጀነራሉ። እኛ የታገልነው በሰላም እንድንኖር ነው ያሉት ጀነራሉ በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከርናቸው፣ እምቢ አሉ። በመጨረሻም ሊያስሩን መሆኑን ስናውቅ ወጣል ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበት ሰራዊት እንደሚያጡት ላረጋግጥላቸው እፈልጋለሁ ሲሉ አስጠንቅቀዋል። ጀነራል ገብረ እግዚአብሔር በየነ በአፋር እና በትግራይ አካባቢ እንቀሳቀሳል ያሉት የታጣቂ ቡድናቸው ስም ገና አለመወሰኑን እና ወደፊት እንደሚያሳውቁ ተናግረዋል። እስካሁን ሶስት አራት ግንባሮች አሉን ያሉት ጀነራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የእኛ ሰራዊት ነው የሚሉት ሚሊሻ ከእኛ ጋር ነው ያለው። ከፍቶት ነው ያለው። ለውጥ ይፈልጋል። ጊዜው የወጣቶች እንዲሆን ነው የሚፈልገው። እንዲማር፣ እንዲለወጥ ይፈልጋል። የተሻለ ገቢ እንዲኖርም ይፈልጋል። ወላጆቹና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታና ለውጥ፣ ሰላም ይፈልጋል። ስለዚህ ወጣቱ ሰራዊት እኛ ጋር ነው ያለው፣ በጣም ብዙ ነን ብለዋል። ጀነራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ብለዋል። መቀመጫቸውን በአፋር እና በትግራይ ክልል ማድረጋቸውን የጠቀሱት ጀነራል ገብረ እግዚአብሔር በየነ ወደ አፋር ወርደን እንድንደራጅ ያደረገን ምክንያት አፋር እና ትግራይ ቤተሰቦች ስለሆኑ ነው። የፈቀደልን መንግስት የለም። ቸግሮን ነበር። እዚያ አካባቢ ያሉት አካላት ለተቸገርን እዚህ እንደራጅ ወይ እንሰብሰብ ወይ ብለን ጠየቅናቸው። ተሰብሰቡ አሉን። ይህ ትልቅ ነገር እኮ አይደለም። ትግራይ ጫፍ ነው ያለ ነው

አራት ግንባር እንዳላቸው የሚጠቅሱት ጀነራል ገብረ እግዚአብሔር በየነ ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ይላሉ። ከፌዴራል መንግስቱ ጋር ስላላቸው ግንኙነት ተጠይቀው እዚህ እንዳለን ያውቃሉ ሲሆን የሚያገኙት ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ጊዜያዊ አስተዳደር የሆኑት ሌተናል ጀነራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸው እና ወገንተኛ ያልሆነ ሰራዊት መገንባት ካልተቻለ እናንተ ደገፋችሁንም አልደገፋችሁንም ትግላችንን እንቀጥላለን ብለው ማሳወቃቸውን ተናግረዋል። ጥር 15 2017 የትግራይ ሰራዊት አመራሮች ውሳኔም ከእርሳቸው ጋር ተቃውሞ የወጡና አሁን ሰራዊቱን እያደራጁ የሚገኙ አመራሮች እነማን እንደሆኑ ተጠይቀው ምላሽ ከመስጠት ተቆጥበዋል። በአሁኑ ወቅት በኢትዮጵያ እና በኤርትራ መካከል ውጥረት መኖሩን እና ግጭት ውስጥ ቢገባ ውሳኔያቸው ምን እንደሚሆን የተጠየቁት ጀነራሉ አሰላለፋችን ከህዝብ ጋር ነው፣ እነሱ ወይም የህወሓት አመራሮች ከጌቶቻቸው ጋር ሊሄዱ ይችላሉ፣ እኛ ግን ከህዝብ ጋር ነው የምንቀረው ብለዋል። በትግራይ ክልል ማዕከላዊ ዞን የተወለዱት ጀነራል ገብረ እግዚአብሔር በየነ በ1974 ህወሓት ወታደራዊውን አመራር ለመጣል የሚያደርገውን ትግል ተቀላቀሉ። በህወሓት ውስጥ ከተራ ወታደርነት እስከ ጦር አመራር ሆኖ ያገለገሉት ጀነራል ገብረ እግዚአብሔር በየነ በመጨረሻም የፌዴራል መንግስቱ ሰራዊት የሰሜን እዝ አስተዳዳሪ እና ምክትል አዛዥ ነበሩ። የትግራይ ጦር ከመጀመሩ ከጥቂት ወራት በፊት በጡረታ ከመከላከያ ሰራዊት የተሰናበቱት ጀነራል ሉ በትግራይ ጦርነት ውስጥ ወታደራዊ አመራር ሆኖ ተሰልፈዋል። ጀነራሉ በትግራይ ሰራዊት ውስጥ አርሚ 50 የሚባለውን ልዩ ኮማንዶ ኃይል እንደገነቡ ይነገርላቸዋል። በአሁኑ ወቅት በአፋር ያለው ታጣቂ ቡድን አመራሮች መካከል አንዱ መሆናቸው ይገለጻል። በቀጣይ ዜና የኢትዮጵያ አየር መንገድ በአፍሪካ የጭነት ገበያ ድርሻው 35 በመቶ መድረሱ ተገለጸ። የአፍሪካ ፋይናንስ ኮርፖሬሽን የአህጉሪቱ ዓመታዊ የመሰረተ ልማት ሪፖርት ይፋ ሲያደርግ 35 በመቶ የአፍሪካ ጭነት የሚጓጓዘው በኢትዮጵያ አየር መንገድ እንደሆነ አስታውቋል። የኬንያና የሞሮኮ አየር መንገዶች የ25 በመቶ ድርሻ እንዳላቸው ኮሚሽኑ ገልጿል። በአፍሪካ ሀገሮች መሃል ያለው የመንገደኞችና የጭነት ትራንስፖርት ዝቅተኛ መሆኑን ጠቁሞ በተለይም በምዕራብ አፍሪካ የአውሮፓ ሀገሮች አየር መንገዶች የበላይነት መያዛቸውን ሳይጠቅስ አላለፈም። ኢትዮጵያ እና ኬንያ አየር መንገዶቻቸውን ተጠቅመው የውጭ ንግዳቸውን እያሳደጉ ነው የሚለው የአፍሪካ ፋይናንስ ኮርፖሬሽን ሪፖርት ሌሎች የአፍሪካ ሀገሮች ይህንን እንዲከተሉም ጥሪ አቅርቧል። የኢትዮጵያ አየር መንገድ ዓመታዊ ጭነት የማጓጓዝ አቅሙን እንደ አውሮፓውያኑ አቆጣጠር በ2016 ከነበረበት 266 ሺህ ቶን በ2023 ወደ 715 ሺህ ቶን ከፍ ማድረጉንም ተገልጿል። አየር መንገዱ ስልሳ ዓለም አቀፍ ጭነት መዳረሻዎች እንዳሉት ከእነዚህ ውስጥም ግማሹ በአፍሪካ ውስጥ መሆናቸውን የአፍሪካ ፋይናንስ ኮርፖሬሽን ጠቅሷል። 16 የጭነት ማጓጓዣ አውሮፕላኖች አሉት የተባለው የኢትዮጵያ አየር መንገድ እንደ ኢሮፓውያኑ አቆጣጠር በ2035 የአውሮፕላን ቁጥሮቹ ወደ 37 ከፍ የማድረግ እቅድ እንዳለው በሪፖርቱ ተመላክቷል። የኢትዮጵያ አየር መንገድ ተፎካካሪ ነው የተባለው የኬንያ አየር መንገድ ዓመታዊ ጭነት የማጓጓዝ አቅሙ ወደ 380000 ቶን ከፍ ማለቱም ተገልጿል። ሩዋንዳ፣ ግብጽ እና ኮት ዲቫር የጭነት አቅማቸውን በማሳደግ ላይ ካሉ አየር መንገዶች መካከል የተጠቀሱ ሲሆን የኳታር አየር መንገድ በአፍሪካ ጭነት አገልግሎት ያለው ተሳትፎ እየጨመረ ነውም ተብሏል። የአፍሪካ ሀገሮች የመሰረተ ልማት ችግር ለአቪየሽን ዘርፍ እድገት ዋነኛ መንስኤ እንደሆነ ሲገለጽ፣ የአህጉሪቱ አየር መንገዶች ተወዳዳሪ እንዳይሆኑ ማድረጉም ተጠቅሷል። የአፍሪካ ፋይናንስ ኮርፖሬሽን በሪፖርቱ ትኩረት ከሰጣቸው ሌሎች ጉዳዮች መሃል የማዕድን ልማት፣ ግብርና፣ ሎጅስቲክ እና የኢንፎርሜሽን የቴክኖሎጂ መሰረተ ልማት መስፋፋት ተጠቃሽ ናቸው። ኢትዮጵያ ከሰሃራ በታች ካሉ አገሮች በስንዴ ምርት መጠን ቀዳሚ መሆኗን በዚሁ አህጉራዊ ተቋም ሪፖርት ተጠቅሷል። በኢትዮጵያ በስንዴ ዘር የተሸፈነው የመሬት መጠን እንደ አውሮፓውያኑ አቆጣጠር በ2018 ከነበረበት 5000 ሄክታር በ2023 ከ650 ሺህ ሄክታር ማለፉ ተገልጿል። የአፈር ማዳበሪያን በማምረት ሞሮኮ ግብ ግብጽ፣ ናይጄሪያ እና ደቡብ አፍሪካ ትልቅ አቅም ቢኖራቸውም ከአፍሪካ ውጪ ላሉ አገራቶች እየሸጡ ነውም ተብሏል። በአንጻሩ ኢትዮጵያ፣ ኤርትራ፣ ሞሮኮ፣ ዲሞክራቲክ ሪፐብሊክ ኮንጎ የአፈር ማዳበሪያ ለማምረት ግብዓት የሆነው የፖታሽ ማዕድን ቢኖራቸውም ሀብታቸውን እየተጠቀሙበት እንዳልሆነ በሪፖርቱ ተመላክቷል። የዓለም ዋነኛ ፖታሽ ማዕድን አምራች የሆኑት ሩሲያ እና ዩክሬን ጦርነት ውስጥ በመሆናቸው ምክንያት የማዳበሪያ ዋጋ መጨመሩን የአፍሪካ ገበሬዎች ዋነኛ ተጎጂ ሆነዋል ተብሏል። ሌላው ኢትዮጵያ ለውጥ አስመዝግባበታለች የተባለው የዲጂታል መሰረተ ልማት ሲሆን የቴሌኮም እና የዲጂታል ቴክኖሎጂ መሰረተ ልማት ተጠቃሚዎች ቁጥር ከፍተኛ ለውጥ እንዳሳየ በሪፖርቱ ተጠቅሷል። እንደ ሪፖርቱ ከሆነ የኢትዮጵያ ልማት ድርጅቶች ጠቅላላ ሀብት 46.3 ቢሊዮን ዶላር ሲደርስ የመንግስታዊ ባንኮች ሀብት ደግሞ 2.9 ቢሊዮን ዶላር ሆኗል። እንዲሁም የውጭ ምንዛሪ መጠባበቂያ ደግሞ እንደ አውሮፓውያኑ አቆጣጠር በታህሳስ 2024 ላይ 38 ቢሊዮን ዶላር መድረሱን በሪፖርቱ ተመላክቷል። ውድ የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ ፕሮግራም የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌላ መረጃዎች ደግመን እስክንገናኝ ቸር ያሰማል።